ሴጣን ብቻ፣ ሴጣን በትንሹ ነው። ሴጣን እንደው ምንም ልጆች፣ ቃልዬ አማዘግሁን፣ ሁላችሁ ቃልዬ፣ እናንተ ልጆች እኛ ጋር አሁን እኛ ግሩፕ ላይ ያሉ ልጆች እግዚአብሔርን፣ ፎቶ ምንም መጥፎ ነገር ምንም ምንም እንዳይዘቀዝቆ

ምን አጥፍቶ ችግር የለውም። እኛ ልጆች ቅድም እንኳን ተናዶ ማለት ነው ስሜ የሮታና ናት። ወስዳት ዘቀዝቅ ተናዶ የብሩክ ናት። ትንሽ ሰዓት አስቀምጦ ነበር እንኳን ሳይዘቀዝቁ ለዛ ራሱ ተጸጽቷል። የእኛ ልጆች ማለት ነው እና ስለዚህ በእኔ በኩል ያሉ ልጆች ምንም አትጨነቁ። የእኔ ልጆች አሁን ምንድን ነው እየፈለጉ ያለት የልጅቷን ፎቶ እንደዚህ የሚያደርጉ የራሳቸው ፎቶ ፈልጋቸው አድርጉ እንጂ ፋሚሊ እናት እና የዚህ ሀገር መንግስት ትያለሽ ማለት የዚህ ሀገር መንግስት ነው፣ ቆሜ ነው ይዤ ነው የሚያሸኙ አለች እኮ ቅድም

ሼፍ ማግባት ቀርቶ ማለት ነው። እራሷ እየተደበቀች የምትሰራ ሴት ነች። እኮቺ እንኳን ኮንትራት እንኳን አይደለችም። ፖሊስ ጋር ሌባና ፖሊስ የተጫወተች ሰውን እንደው በነፃነት እንኳ የማትዝናናበት ላይ ሀገር ላይ ልብሰሆን እንደዛ አለች እ እኔ የዚ ሀገር መንግስቱም ያልተቻለ እናንተ ልትችሉ አላላችም። ግዚብሔርሳጥ ነው ራ ተሳስባል። እኔ አሁን ምን ማለት ነው ስትከፍት ማለት ነው ውዴ ስትከፍት ማለት ነው እቤቷን ጨርሶ አለመሄድ በዜሮ ትቀመጥ። አውርጃት ተውርጃት በለዋት። ከዛ በኋላ ተስፋ ስትቆርጽ ዝም ትላለች አይመስላችሁ?

የድሬማራት ማርያም ነ በጣም ከባድ ነው ነው ላይ ሰምታችሁ ከሆነ የሆነ ጊዜ ማለት ነው፣ ጉብኝት አንዲት ልጅ መታ የሆነ ሴት የሆነ አንስታ ቪዲዮ ፌስቡክ ላይ ኢንስትግራም ፎቶ አይፈቀድም። ያለፍቃዷ ብቻ ቀርጻ ስለለቀቀች በደንብ እየበለች ምናምን ነበርእና ሆቴል ውስጥ ላይ ሬስቶራንት ቁጭ ብላ በስራ ስርዓት አልበለችም ነበር። ሴትዮዋ ያቺ ደግሞ ቀበጥ ስለሆነች ምን አደረገች? ይህንን ቪዲዮ አንስታ ኢዩ ብላ ወሶቴች ማለት ነው። ያን ያቺ ደግሞ ቪዲዮን አየች እና ሴትዮዋን ከሰሰች። ይቻላል ዱባይ ማለት ነው። ፎቶ ፎቶ መዘግዘቅ አይቻልም።

እንዴት ተፈታች? ሆነች አሌ እንቻ እንግዲህ ጠፍታ ነበር። ምን ሆና ነው? እንደውም ታስታውሱ ከሆነ ሚስት ረግጣ ነበር እኮ ወረቀት ከሌለሽ እኮ ሆነች ሰፈረችው እ በቃ በጣም ውሸት ነው። እንዲ ወረቀት ከሌለሽ ትሰፈራለች። የምን መፈታት ነው? መረጃ ካለ ማረጃ ካለ ይቻላል፣ ግን ያለ መረጃ አይቻልም። መረጃ ጥፍር እጅሽ ላይ ካለ

አሟታልም ቅድምማ በጣም እኔማ አሁን የኛን እስክሪንሾት አድርገት መታ ምናሉ ምን ቃሉ እራሱ አላቆምኩም። ስጣችላቸው ሰላም ብያት ነበር። አይ ውሸት እኮ ጥሩ አይደለም። ካላት መረጃ ታወጣ። እኔ ማንም የሚጠላ ሰው የለም እንደዚህ

ምንድነው እናንተ ደግሞ ያዙ ልቀቁ እያሉ አላበዛችሁም እንዴ ሃይሚ ስስነካ ወይ አብርሃም ስስነካ የሆነ ቂጣችሁ ተቃጥላል። ሩታ ስስነካ ችግር የለም ጥሩ ነው በቃ ና የነገሩን አታጋጊያ አንቺ ምን አደረገች ሩታ ምን አደረገች? ስ ነገሩ ሩታ ምን አደረገች? አንሽፍቀ ይና ከደርሽ ነው

እና የሃይሚ ደጋፊዎች ማለት ነው። ሃይሚ እንደነካ ካልፈለጋችሁ ይሰጣለች። አሁን ቆይ ልታመጣ ሄዳለች። ጃኔ ማለት ነው። ትክክለኛ እኔ እዚህ ጋር ፊቷ ብቻ የምታይ ፎቶ ተሊኮልኛል፣ ግን ከቪዲዮ የተቆረጠው ማለት ነው። እሷ ትክክለኛ እስከ ምትልክ ድረስ ይጠብቃሉ። ካልሰጣችሁን ችግር የለም። አሊ ተዋት። አንቺ ፊቷን በደንብ የፊቷን እንትንን ሀይሚ እኮ ልባችን የኛም የሮታን ልባችን ሰባ ሆነ። ሸጣን የመሰለው አንቺ ደግሞ እናንተ እኮ ሃይሜንት ወዳላቸውፍቅር ሞታ ርጌ የሚ ወደንሶች እዚጋ ያሉ ማለት ነው። ማይላቢ ቆይ ልንገራጥ እያሚ ወደንሶች እዚጋ ያላችሁ ማለት ነው። የሩተን እናት ምን እንዳለች ሰማችሁ? ቀን ላይ በቁላ አምጥቼ ነው የሚፈወስታት እኮ ነው ያለችው እናት። እንደዛ ስትል እናት ሃይሜ እንደዚህ ስለሆነች እያሳፍራል።

ሲሚን ሲሚን አንዴ ማለት ነው፣ የው ልጅ ሰው አይደለችም አላለም? እኛ ታች ላይ አስገቢን ብለን እየለመንናት ነው፣ ልጅቷ አታስገባም። ግን ምንድን ነው፣ ከዚህ በፊት ብሩኬነ መቃብር ላይ አርጋ መቃብር ላይ የቀባ ሴት ናት። አሁን ሰላም ትሏት ማለት ነው። ሀይሚን ሀይሚን መቃብር ላይ ከታለው ብላ ፕራንክ ሲደራረጉ መቃብር ላይ ከታለው ብላ እየተናገረች ሴት ናት። ያ ሁሉ ዝም ብለን ያለፍናት፣ እሷ ኦዲየንስ ነኝ ኦዲየንስ ነኝ ትበል እንጂ ማለት ነው። አንድ ነገር በተፈጠረ ቁጥር ማለት ነው ልንገራችሁ አሁን ማለት ነው እሱ የሰን ፎቶስ ከምታነሱ የምታመጡ ነው የምንጠብቀው። እሷ ማለት ነው ከዚህ በፊት በፍቅር ምክንያትም ሩተን ዘጣለች ያላችሁት በፍቅር ምክንያትም ሲጀመር ውሸታምናችሁ እኮ የሰላም ፎቶ የእናቱ አንቺ አለ ብለሽ አሁን ፊቷ አይደለም ፊቷን እና እሱ እነሱ የሚልኩትን እናያለን። ስ ጃኒት ይልካለች እናይበታለን ወላ ያለች ማንም አላምንም ኔ መጀመሪያ

ይኸውላቸው አንድ ነገር ዘቅዝቋትም አልዘቅዝቋትም እሱ ኖርማል ነገር ነው። ችግር የለውም። ስዘቀዝቋት ያኔ እሱ የሚጎድን ነገር የለም። ግን የሰላም እንትን ስነግራችሁ ሰላም ለማባላት ነው እንጂ እሷ ለእኛ አስባ ወይ ለእናንተ አስባ አይደለም። መጨረሻ ስነግራችሁ ከዚህ በፊት እነ ሰሚራ እነ ሰሚር እንደ ጓደኝነት ለእናንተ ፎቶ ሰታ አታውቅም። ቆይ አንድ ነገር ልጠይቅሽ። አንድ ነገር ልጠይቅሽ፣ አንቺ የሰው ልጅ ዘቅዛቂ እና ተሳዳቢ ከዎች ከሰው ልጅ ጋር ትደዋወያለች፣ ታወሪያለች፣ ፎቶ ትልኪያለች። ማንንም ይሳደባሉ፣ ግን እዚህ ውስጥ ከጎላ ጓደኞች ጋር ብዙ ፎቶ አለው ማለት ነው። እደዋወላሉሽአሁን አንድ ነገር ስነግርሽ እኔ ለምሳሌ እኔ ዘቅዛቂ አይደለሁም ግን ምንድን ነው ዘቅዛቂ ካልሆነ ሰው ነው እንጂ ማውራው ዘቅዛቂ ከሆነ ሰው ሰውእም ግን ብዙ ዘቅዛቂ አይደለም ካልነኮል እንትን በቤት አልገለብጣቸው። ሄደሽ ቤትን ማያት ይቻለሽ። ማንም በቤቴ ውስጥ የለም። እኔ እኔ ቤቴ ገለበሽ አልገለበሽ አይደለም። እኔ ያኔ ያለው ነገር እየነገርኩሽ ነው እንጂ ስለገለበሽ አይደለም። ገለብጪ ችግር የለው ኖርማል ነው። አንቺ ግን ስገለብጪ ተናደው ሌሎቻቸው ወስደው ሮታን እንዳይገለብጧ ትፈራለሁ እንጂ ሌላ ነገር ኖርማል ነው።

ሲውድሽ ማሬ ምክንያቱም የኛ ነገሩ እንዲበዛ ስለማንፈልግ ነው። ኩማሪ የሩታ ተደጋፊዎቹ ታብለን እኮ ተከብረን የምንኖርስ ልጆች ነን እንጂ በመዘግዘቅ አይደለም። ሮታ የዘቀዘቀች ማይሆን ስድብስ የሰጠዋት የረገጠች ችግር የለመኛ። ደሞ አሳልፈን እንሄዳለን። አዲልም ማናቱ ታጠይ እነሱ አርፋችሁ ተቀመጡ። ወይ የሆነ ነገር ካረጉ ታቹ በቃ እንደዚህ እንደዚህ ያስቃበጡላ ነገ ከጀመረች ሊንገርሽ ነገ ከጀመረች ሁላችንም እንጀምራለን።